ሲመጣም አይደበረኝም እንኳን አሁን ሙስሊሙ የራሱ ራሱ ማለት ነው። አንድ ሰው ሲሰልም ምንም ምንም መስሎኝ የማያውቅም አይመስለኝም። እኔ ይሄን በፊትም እናገር የነበረው ነገር ነው። ግን እሷ ዛሬ አንድ ሰው ክርስቲያን ለመባል አላህ መሳደብ አለበት ነብዩ መሳደብ አለበት ስትል ነበር። ገባሽ? ኢቨን ትናንት እራሱ መዝሙራ ያሬ ድዛቤት ቢኒጋ አንተን መልስ ለመስጠት ማለት ነው እስንብላ ላይ ስትሄዳላችሁ ሲባል አይደል? ትተን የመጣ ነው እዚህ የመሬን እኮ ነው በጣም የሚገርመኝ እኔ ወይኔ አልኩኝ እኔ ለሃይማኖቱ ብዬ ሳይሆን ማለት ነው የመሬ ነው ለሃይማኖቱ ብዬ ሳይሆን እኛ ትልቅ ሰው ነኝ እንዴት ነው ወሬ እንዲን ትል የምንለው ምናም በጣም ነው ለሃይማኖት ማን ብዬ ሳይሆን በቃ በራሳችን አስበ በጣም ነው እንትን ያለኝ በጣም ነው የተገረምኩበት ወላ ነው ምለቱ ነው እኔ ሙስሊም አይደለው ሙስሊሞች ይታዘቡታል እዚህ ቤት ውስጥ አንድ ሰው እንዳይሳደር የእነሱን ሃይማኖት አናን እንኳን እኔ የማንም ሃይማኖት እንዲሰደብ አልፈልግም። ከእስልምና ቦጣም እስልምና እንዲሰደብ አልፈልግም ስትል እዛው ሙስሊሞች ባሉ በትፊት ነው። ክርስቲያንም እንኳን ብትወኝ ስድብ አያስፈልግም። አንደኛ ሃይማኖታችን አይፈቅድልንም ነው ያልናት። በቃ ስለዚህ አሁንም ቢሆን ማለት ነው ማንም ሰው እኛ ቀጥረን አናሰድብም። ይሄ ራሷ ይታዘቧታል። ዛሬ ሆይ ሆይ የሚሉ ነገ ደሞ መልሰው ራሷን ይታዘባታል። የፈለገችውን ትበል ግን እናንተ ምላችሁ ምንም መናደድ ያስፈልግም። ትናንትና ኢየሱስ እንደዚህ ረዳኝ፣ ዛሬ ደሞ አላህ አልከዳኝም፣ እኔ አልገባኝም። እንደዚህ ለምን ምን እኛ ክርስትና ላይ እኮ አይደለም የቀለደችው፣ እኛ ክርስትና ላይ አይደለም ሃይማኖቷ ላይ እራሷ። ስድስት መቶ ሰው ባለበት እኮ ነው፣ አላ ስለምነው አይሰማኝም ያለችው ራሷ በቃ። እንደኛ እኮ አሪፍ ምስክር ተሰጥቷል፣ አለኛ ተነስተው ማለት ነው። ዛሬ ደግሞ ምን ትል ነበር መሰለች? አላህ አልከዳኝም፣ አላህ እኔን ይፈልገኛል፣ አላህ እንደ ወደኔ ብሉኝ ስትል በርጦታት፣ ወላሂ ስስቅ ማለት ነው እረዳ

ለምን ሰደብሻት? አንቺ ለምን ፎቶዋን ሰቅለሽ ሰደብሻት? ማን አንቺ ለምን ሰደብሻት? ሰደብሻት እኔ እ ደግሞ ፎቶዬን ሰቀሉ አለች። እንደ ፎቶ ሰቅዬ ነው ምናምን እሰድብሻለሁ ብላ ስትሰድበኝ ነበር አለችኝ። ለምን ሰደብሻት? አንቺ እየቀለድሽ ነው። ማኪና መቅደስ ማኪ የምትባል ልጅ ስትሰድበኝ ነበር ላይፍ ከፍታ

ይ ከፍታ ሰሰል ነበር አለች ላይ መክፈት ምን አያስፈልግም። በሷ ጉዳይ እኔ እንደገና ነገር ደግሞ ስሟንም ማንሳት አያስፈልግም። ሁለተኛ ነገር አሁን ነው እናንተ ያወቃቸዋት ይመስለኛል። እኔ በፊትም ስለማቃት አሁንም ቢሆን እኔ ምንም አትመስለኝም፣ ምክንያቱም አንዳላም ብሎ ካላረከቺ ኖ ገብቼ ነበር ቤቱ አውርተን ነው ለሌሎች ሲንጫጮ ነው የገ- ወጥቼ የመጣሁት እንጂ ነይ ግቢ ብላኝ ያስገብታኝ ነበር። እኔ ግን እዚህ ላይ ከኛ ልጆች ራሱ ደስ የማይል አንዳንድ አንድ እንትን አለ የሆነ አንድ ሰው ክርስቶስ አካልነት ላይ እስካልተጨመረ ድረስ በቃ ክርስቲያን ተብሎ አይደለ የሚቀጥለው ሁሉንም ሰው መወደድ በጣም ደስ ይላል ምናምን፣ ግን እንኳን ደህና መጣሽ ክርስቲያን ሆነች ተብሎ የተወሰተ በጣም ብዙ ነበረ። ክርስቲያን ሆነች እንኳን ደህና መጣሽ፣ እንኳን ወደ ቤቱ ገባሽ ተብሎ ማለት ነው። ሰውን እንደዛ ተብሎ ተወሰተ ተወሰተ ምናምን፣ አንድ ሳይጠመቅ እንደዛ አይባልም። በቃ እየመጣች ነው ምናምን በጸሎት ማሰብ አሪፍ ይመስለኛልና እንደዛ እንደዛ አይነቱን ይደስ አላለኝ ያየሁት ምናምን ኩኛ ልጆች እኮ ይቸኩላሉ፣ ግን ለስንቱ ሰው ጽፌ ይችላል። ይቸኩላሉ፣ ግን ለስንቱ ሰው ጽፌ ይችላል። ያለው አሁን እስክሪንሹት ማረግ መለጠፍ ይችላለው፣ የዛውን ቀን ማለት ነው። እንደዛ እየመሰከረች እሷ ላይቭ ላይ ሆና እኔ ግን ለልጆቹ እየጻፍኩ ነበር፣ ለምቀርባቸው ማለት ነው። አሉ ዚህ ንጽጽር ላይ ይሰራሉ የሚባሉ ልጆች ላይ ለእንትና ለማን ነው ለማናት ሀቢቲ አቢቲ ገብታ እሷ ቤት በውስጥ እናወራለን ምናምን ስትላይ ስልክ ቁጥርሽን እንዳሰጪ አውቃ ነው። ማርያምን ይሄው ማምጣት ይችላለሁ። በቴሌግራም እናወራ ስልክ ቁጥር ስትል እንዳሰጪ ብያታለሁ። ምስክር ዛሬውን ማምጣት ይችላለሁ። አሁን እዛ ውሳ ላይ ብላይ ቁጭ ብዬ ማለት ነው እዚህ ንጽጽር ላይ ለሚታወቁ ልጆች እየጻፍኩ ነበረ። ለምንድን ነው አንቺ እንደዚህ ሆንሽ፣ አንቺ ጠንቋይ ነሽ ወይ አንቺ ነብይ ነሽ ወይ ካላችሁኝ፣ እኔ ጠንቋይም ነብይም አይደለሁም። ስላወራን ነው ከዛ በፊት ስላወራን፣ ፍላጎቷን ስለማቅ፣ ምን ማድረግ እንደምትፈልግ ስለማቅ ነው እንደዚያ ያልኩት። ሌላ ነገር ኖሮ አይደለም። ጓደኛዬ ስለነበረች አሁንም ወደፊትም። እኔ አንድ ሰው ደግሞ ሰው የሚያረገውን ያደረግኩት እኔ አሁን የሆነ ነገር እፈልጋለሁ። ሙስሊም ሆኜ የሆነ ትኩረት እፈል መሆን ትኩረት ማግኘት እፈልጋለሁ። ብን አንድ ሰው አያምነኝም። ያ የነገርኩት ሰው አያምነኝም። ምናልባት ለጊዜው ቃሉ አላህ አምላክ ነው አላህ እንደዚህ ነው አላህ እንደዚህ ነው እያልኩኝ ከተናገርኩኝ ቃሉ፣ የምትናገራቸው ቃሎች እውነት ናቸው። ኢየሱስ እውነት ነው መንገድ ነው አለች። አዎ ይሄ እውነት ነው። ይሄንን ልቃወማት አልችልም። ኢየሱስ በማንኛውም ሰዓት ራሱን ማስመስከር ይችላል። እኛ ስለለፋን እኛ ስለሰበክን እኛ ስለደከምን አይደለም በራሱ በራሱ ማናገር ይችላል እዚህች ልጅ እያናገራት ነው ይህንን እውነት እሷም ማደብቀውም ይሄ እውነት ነው ብላለች አዎ ይሄ እውነት ነው የእውነት ቃሏ ነው ግን እስልምና ለቃ ክርስትና ውስጥ እንደማትገባ በምንድን ይህንን ራሱ ያሳሰባት እኮ ኢየሱስ ነው እውነቱን እንድትመሰክር በዚህ አጋጣሚ ያደረጋት ሰው የአንድን ሰው ላይፍ መውሰድ በእንደዚህ አይነት መንገድ አይቻልም። ስለዚህ የእውነተኛ ቃሏ ነው፣ ምንም የዋሸችው ነገር የለም። በዚህ ደግሞ እኔ አሁንም ደስተኛ ነኝ። ግን ክርስቲያን ትሆናለች። እንኳን ደህና መጣሽ ብያት አላውቅም። እኔ ጓደኛዬ ናት አላልኳትም ብለሽኛል ካለች እሷ ትመስክር። ገና ክርስቲያን የእኛ ልጆች እንደ ብዙ ሲያወሩ ገና እኮ ክርስቲያን አልሆነችም ብዬ በመሀል እገባለሁ። ስለዚህ እኔ ስለማቅ ለምድንን ነው አንቺ እንደዚህ ያላችሁ? ስለ ስራ ወራን እዚህ ላይ ብለ ሆነ ፍላጎቷን ስለማቅ እኔ ብትጠመቅ እንኳን አላምናትም ነበረ። ማሪያ ብትጠመቅ አላምናት እኔ እኔ ደሞ ማለት ነው እንዲሁኝ ፈርቻ ተራሱ ነበር። ነግሬሽ ከሆነ ማለት ነው፣ ጠዋት ሄጄ እነ መዝሙር ያሬ ነበሩ። ትንሽ ቁጭ ብዬ ወጣው። ለምንድን ነው ምንም አልመሰለኝም። ከዛ በኋላ ተውኩኝ አልሄርኩም ምናምን ነግሬሽ አይደለ። ከዛ ጣል ጣል አረክሽ ትጥራይ ነው መሄድ የጀመርኩት ይሁን እንዴት አዎ መርሲ ብያታለሁ። ሀቂቃ እንጂ ሌላ ነገር ምንም አላልኳትም። ዛሬ እንደዚህ ስታወራ ደጂ ወልይ እርድ ነው ያልኩት። እንዴት እንደተናደድኩኝ ለምሳሌ ሳይሆን እኔን ያናደደኝ ምንድን ነው የሰው ልጅ ላይክ ኖርማሊ ወሬ ይሄ ሃይማኖት ነው፣ ግን ኖርማሊ ወሬ ራሱ ስናወራ ማለት ነው ራሳችንን አንድ ቦታ ላይ ቁመን ማውራት ነው ያለብን ብዬ አምናለሁ። ታቂያለሽ፣ ዛሬ ምን ያለች? ትላንትና ክርስቲያኖች ጋር ሙስሊሞች፣ እኔ ጋር እኔ ላይ የሆነ ነገር ስለሚፈልጉ የሆነ እኔ እንትን ለማለት እኔ ስለ እስልምና ይወራ ሲባል ነው ስለ እስልምና ይወራ እኔ ጋር ትንሽ ትንሽ ነገር ስለሚፈልጉ ካለሁበት ቦታ አንጻር እንዲያደርጉኛል አላለችም ብላለች። ለነብሳቸው ብላቸው። ኢቨን ሙስሊሞች ራሱ ፈለጉ እንደዛ ራሱ ማለት ትልክልኛለች። ምስራ በውስጥ ማለት ነው ማርያም በእናታችሁ እኔ ጋር ስትመጡ ነብዩ ሳደቡ ነብዩ እንደዚህ አትበሉ፣ ምክንያቱም እኔ ያለሁት እዚህ ነው። ብዙዎቹ በአካል ያውቁኛል። በእነሱ ደግሞ ከወጣሁኝ ደግሞ እንደዚህ ያደርጉኛል፣ ምናምን ብያለሁ። ስንት የለፈለፈችው ስትላይ ራሱ ማለት ነው ቲጂ አዎ ማኪ እንደዛ ያለች ሴትዮ ዛሬ ማለት ነው ወላሂ ነው ምላችሁ እኔ ምንም አላሉ አልቀነስኩም አልጨመርኩም ብላትም ራሱ እንደዛ እኔን ያቁኛል እንደዚህ ነው ያጠቁኛል ባለፈው የሆነ ነገር አብረተን ፖሊስ ምናምን ጋር ተደወለ ያለች ሴትዮ ማለት ነው ዛሬ ክርስቲያኖች አንድ ሰው ሃይማኖቱን ለመትከተል ነቢዩ መሳደብ አለበት አላህም መሳደብ አለበት ጠዋት እንዴ እውነት መሃናነት ችቼ አልጎኝ ወላች ነው ምላችሁ። እና ምን ለማለት ፈልጌ ነው እኔ ላይክ ከየትኛውም ሃይማኖት ጋር ችግር የለብኝም። ብዙ ሰው ራሱ ሚስራ የሃይማኖት የእስልምና ጥላቸ አለባት፣ እኔ ጥላቸው የለብኝም። ግን እንደ ሰውነትም ሁ የምጠላው ነገር ቢኖር ምንድን ነው ወዲ በቃ አለ አይደለ የሆነ ነገር እኔ አሁን ቁሜ የማወራው ስለ ቲጂ ከሆነ ማለት ነው ቲጂ ላይ ብቻ ቲጂ መሳደብ ከሆነ ቲጂ ብቻ መስደብ። ገባሽ ወዲህ ወዲ ኤኬሌንም እንደዚህ እንዴ፣ ሰው ምን ይለናል? ቅድም ስትል እንደነበረ እኔ ጆይንስን ወደ ሆነ ግን ጆይንስ አላት ገና ሰማት ምን ስትል ነበረ። እኔ አሁንም የዛሬ ነው እንጂ የነገን አላውቅም። ነገ ልመለስ ይችላለሁ፣ ግን እባካችሁ ጸሎት አድርጉልኝ እንዳልመለስ፣ እባካችሁ ነገ ልሄድ ይችላለሁ። እኔ ሁሉም ክርስቲያን አይደለም ጥላቴ አለች፣ ግን አንድ ክርስቲያን አለ ጥላቴ እሱ ነው። እንደዚህ ያደረገኝ ይኸው ክርስቶስ ምስክር እንደዛ ስትል ነበር። እሱ ነው እንደዚህ ያደረገኝ። እኔ ግን አሁንም ነገን አላውቅም። ነገ ግን ልመለስ ይችላለሁ ወደዛ። ስለዚህ እንዳልመለስ ጸሎት አድርጉልኝ፣ ጸልዩልኝ። እንዲ በውስጥ እኮ እግዚአብሔርን እኔ በውስጥ የምትጽፈው እኮ በዋትሳፕ ላይ የምትጽፍልኝ እኮ ምትለው በቃ እኔ ስለምፈራ ነው። አገሬ በሆኖሩ ማንንም አልሰማም ነበረ፣ እዚህ ግን በሸሪያ የሚተዳደር ሀገር ነኝ ያለሁት። አንደኛ ሁሉ ሙስሊሞች በአካል ያውቁኛል። ስለዚህ ለዛ አታውሩ። ማንም አልተሳደብም ማለት ነው እሷ ቤት እንደው አንድ ነገር የተናገር ነው የለም። ሲቀጥል ደግሞ ራሷ ናት አንድ ሙሉ ሰው ቢክድ እንኳን እኔ ክርስቶስን ከማምለክ ወደኋላ ልም፣ እኔ የተገለጠልኝ አውቀዋለሁ ያለችው እሷ ናት። ስለዚህ እኔ ነገም ቢሆን ነገም ቢሆን ማለት ነው ነገም ሌላ ሰው እንደዚህ ክርስቶስን ምናምን ብሎ ከመጣ አሁንም ቢሆን ቤቱ እየገባሁ መዝሙር መክፈቴ ምን አይቀር። ወሬን ቀየርና፣ ወሬን ቀየርና። በአጭሩ የምትናደዱ ክርስቲያኖች አትሄዱ፣ ላስ ጨርሰናል። ሱ ያልገባኝ ምን እንደምታወራ እንጂ፣ ስላልሰማሽ እኮ ነው። እኔ ክርስቲያኖ ሰን ተናደድኩኝ፣ አድርጎሽ እኮ ቆይ፣ እኮ ገባኝ፣ ግን አሁን ዚላይ ላይ ቁጭም ላይ በአንድ ሺ እና በሁለት ሺ ሶማሊ የተናገረችውን መልስ አጥፋ። ሌላ የምትናገር ከሆነ ሙስሊሞች ይታዘቧት እንጂ ሃይማኖታቸው ምን እንደሚያስተምር እነሱ ይታዘቧት እንጂ ሌለ ምን እናደዳለሁ? ቁድፈላ እኔ እኮ እንደዚህ እንድትናገር ፈልጋለሁ። ምክንያቱም እሷ ላይ ላይ ሆና ኖኖ ኖ ኖ ቆይ ላይቭ ላይ ሆና ማንንም ያስገደደኝልም ብላይ ምስክር አለ አለ ማንም ያስገደደኝ የለም በራሴ ፈልጌ ጸልዬ ጸሎቴ ተሰምቶ ብርሃን አይቼ ነው የሄድኩት ብላ መስክራለች ራሷ። ስለዚህ ይህንን ቃል አጥፋ ደግሞ ቃሏን አጥፋ ተገድጄ ነው ይሄ ነገር ሆኖብኝ ነው የምትል ከሆነ እኔ እንድትል ነው የምፈልገው። ችግር የለም። ምንድን ነው እናንተ ሰው ልጅ እራሱ ደግሞ ጠዋት ዛሬ ደግሞ ምን እያለ የነበር መሰለሽ አንድ ክርስቲያን ለመሆን ያኔ ሃይማኖቱን ለመከተል አላህንና ነብዩን መሳደብ አለበት ስትል እኔ ቃል በቃል በጆሮዬ ሰማ እኮ። ሰማሽ እኮ አላለችም እኮ አይደለም። እንደዛ ያላት ሰው ካለ ታምጣ። ክርስቲያን ለመሆን እንደዛ ያላት ሰው ካለ እንደዛ ያላት ሰው ክርስቲያን ካለ ኦኬ፣ እውነትም ይሄ ስህተት ነው። አንድ ሰው ክርስቲያን ለመሆን መሐመድንና አላህን መሳደብ ነው ያላት ሰው ካለ በመረጃ አድርጋ ታምጣ። እኛ ግን አላልናት እንጂ ያላልናትን ነገር እንደዚህ ለምንድን ነው? ክርስቲያን አይደለ ያንን እኮ የምትለው ክርስቲያን አይደለሽም ገና ስላልናት እኮ ነው። አንቺስ አልተጠመቅሽም፣ በስትክክል አላነበብሽም፣ አልተማርሽም። መማር እኛ ጋር ሻዳ የለም። ልክ እንደመጣሽ አንድ ጣትችን ቀስረሽ? ላይላህ ኢላላ ታች ታች ላላ የለም መማር አለብሽ በደንብ መማር አለብሽ ስለዚህ ያንን ካላልሽ አይሆንም ስላልናት ለምን ክርስቲያን ተብዬ አልተጠራሁም ነው እሷ አሁንም ቢሆን ክርስቲያን አልነበረችም ይሄ አሁንም ሳይሆን በፊትም ትናንትናም ብያለሁ ቤቷ ላይ አንድ ሺህ ምናምን ሰው ባለበት ክርስቲያን አይደለችም ብያለሁ አሁን እሷ የፈለገችው ክርስቲያን ሆና መጣች መባለም ከሆነ እሱ ደግሞ አይሆንም። ህጋችን አይፈቅድም የኛ። እኔ ለሃናን ብዬ ማለት ነው። ይህ ሁሉ እንደዛ ብላኝ ድራማ እንደምትሰራ እያወኩ ከራሷ እስከሚመጣ ዋጥ አድርጌ በውስጥ የያስኩት እሷ ከተጠቀመችበት ነው። እሷን የሚጠቅማት ነገር አለ። አሁን ይሄ ክርስቲያን ነበረች ሆና ነበረ ወጣች ሲባል ሃናንን የሚጠቅም ነገር ቢሆን ቢኖሮ ልላት ነበረ፣ ግን አይጠቅማትም ምን ይሰራላታል? ራሷም የተናገረችው ነገር ነው። ትናንትና እኮ ሙስሊሞች ላይብ ላይ ገብታ ስድስት መቶ ምናምን ሰው ባለበት እኔ ክርስቲያን አልሆንኩም ገና ከእስልምና ግን ወጥቻለሁ አለች። እንደ እኛ ክርስቲያን አንድ ሰው አላህ አምላክ ነው ብሎ ብቻ ሻአዳ ካልያዘ ላይላሀይል ላን መሀመድ ምናምን ምናምን ምናምን ካላለ ሙስሊም ይሆናል። አላህ አምላክ ነው ብቻ ብሎ አይሆንም። እኛም ደግሞ ተምሮ አምኖ አውቆ ካልመሰከረ ኢየሱስ ክርስቶስ በመንፈስ ቅዱስ ካልተጠመቀ የእግዚአብሔርን ልጅነት ካላገኘ እንትን ክርስቲያን አይሆንም ብለን እናምናለን። ያንን ደግሞ አላደረገችም። አርግ ያለው ክርስቲያን ሆኝ ያለው ይሄንን አሟልቻ አለው ካለች እሺ፣ ታምጣ መረጃ። አስጠምቁኝ አንቺ ጥድፍ ብላ አስጠምቁኝ። ኧረ ገና ነሽ። ካላስጠመቃችሁኝ ቃልን በውስጥ እየገባኝ እየገባች ለድራማው እንዲመቻት ካላስጠመቃችሁኝ፣ ኑ ኖ አትጠመቂም፣ አሁን ገና ነች ተባለች። ስለዚህ አሁን አዳሜ ለወሬ ሲሆን ዘጠና ምናምን ሰው ገባ። ቅድም ስንት ሰው ነበረን? እና እንደዛ ነው ሊብራንች ሚስራ። አንቺ ከእሷ አልቀደምሽም፣ ትቀድማለች እኮ አሁን ሚስራ እራሱ። ክርስቲያን ተብላ ከሆነ አትጠራም። ክርስቲያን ሆናለች ብለን አናውቅም። ከእስልምና ወጥታለች ክርስቲያን ግን ነው። እኔ እኮ ሰውነት ነው፣ እኔ እኮ የምናደደው ለምን እንደው ታውቂያለሽ፣ የሰውነት እኔ እኮ ለዚህ ነው አንዳንድ ሰው ስድብ አይደለም፣ እንደውም ቆሮነን የምለው እኮ ለዚህ ነው ቲቪ። ለምን የሰውነት ባህሪ ያ ሰው ጋር ካጣው ማለት ነው፣ በጣም ነው የሚደብረኝ የምን ነው የምልሽ። አሁን ሰው የተባለ ሰው ማሰብ አለበት፣ በቃ ትክክል የሆነ ነገር ላይ ይሄ ትክክል ነው ብሎ

በደንብ ተመራ ስላልተጠመቀች ክርስቲያንም አይደለው። ግን በኢየሱስ ታምናለች ለመማር ለማወቅ፣ ለመጠመቅ የምትጋ እህቴ ናት፣ ታናሽ እህቴ። ስለዚህ ደግሞ ያንን ደግሞ እግዚአብሔር ክብሩ ለዛ ክብር ለዛ ለልጅነት ከባርነት ያወጣት አምላክ ለልጅነት እንዲያበቃት ደግሞ ጸልይላት። አደርገዋለች ታደርጋለች ደግሞ፣ ቆራጥ ናት እሷ ለፎሎ ለመልከስ

ግን ከአንድ ሰው ክርስቲያን ለመሆን ደሞ እስልምና መሳሪያ ባለበት የሚለው ይሄ በቃ የግለሰቦች ሀሳብ ሊሆን ይችላል እንጂ ያስተምሩት አይደለም። አንድ ሰው ምንድነው አላህን ሊሰድብ ይችላል። ከሰደበ በቃ የጥሩ አይደለም ሲጀመር እና እንደዛ ነው። ቃል ቃሉ የራሱ ልክ እናንተ ቃልን የይኩን ቃሉ ትላላችሁ አይደለም? በእናንተ ሳስረዳ ልክ እንደዛ ቃሉ ራሱ ቃሉ ነው እንጂ ዝሩ ቃል አይደለም። ዝሩ ቃል ማለት ለምሳሌ እግዚአብሔር ሰማይና ምድርን በቃሉ ፈጠረ ይላል፣ ሁን አለ ሆነ ይላል። አሁን ሁን ያለበት ቃሉ እንጂ ሰማይ የሆነው አይደለም። አሁን ሰማይ ፍጡር ነው፣ በዛ የተፈጠረ ማለት ነው፣ በቃሉ። ዝሩ ቃል የሚሆነው እግዚአብሔር ሁን ያለው ነገር ሲሆን እሱ ምን ይባላል? የዝሩ ቃል ይባላል እንጂ ንግግር ወይም ንግግሩ የእግዚአብሔር ንግግር አይደለም፣ ቃሉ ራሱ ሁን ሲልበት የነበረ ሲፈጥርበት የነበረ ቃሉ ነው ኢየሱስ ክርስቶስ። ስለዚህ መሻቱ አሁን እዚህ ጋር ዝርው ቃል መሻቱ፣ ፍላጎቱ ማለትሽ ነው። አሁን ለምሳሌ ይሁን ሲል ቀጥታ ቃል በቃል መናገር አይጠበቅበትም፣ ስፒችን ማስከሰት የሆነ ፈቃደ ልቦናው እንደማለት ነው ወይስ አይ፣ እንግዲህ እንደዛ ነው አልተባለም። እግዚአብሔር ሁን አለ ሆነ ስለሚል ይናገራል፣ ተናጋሪ ነው እንጂ በፍላጎት በፍላጎት በሁለት በሶስት አይነት እግዚአብሔር ፈጠረ። ይኸው ለምሳሌ በፍላጎት ፈጠረ አይልም። አሁን እንደዚህ በሶስት አይነት በዝምታውም ይፈጥራል፣ ምንም ቃል ሳያወጣ። እንደገና ደግሞ በቃሉም ይፈጥራል፣ ቃሉም በማውጣት ሁን በማለት በጆችም የሰው ልጅ በጆች ፈጠርኩ ይላል እንጂ በመሻት ፈጠረ የሚል የለም። በዝምታውም ይፈጥራል ይላል በእርግጥ። በዝምታው ምንም ቃል ሳያወጣ ነገር ግን የዚህ ጋር ያለው ስለ ኢየሱስ ክርስቶስ ሁን እያለ የሚፈጥርበት ዓለም በቃሉ ተፈጠረ ስለሚል ያ ቃሉ ያ ዓለምን የፈጠረበት ቃሉ ነው ኢየሱስ ክርስቶስ እንትጂ እስኪ ጆኤል መጥቷልና፣ እስኪ ይሄን ያብራራው ጆ። ወልድ የአብ ቃል ነው ሲባል ይሄ ስፒች ማለት ነው ወይስ ይሁንታ ፈቃደ ይሁንታ ነው ወይስ ምንድን ነው? ስኬችነት ክላሪፋይ አርግልኝ። እሺ ቲጂዬ፣ ያለችን አልሰማሁሽ። እኔ ያልኩት ምንድን ነው ቃል ንግግር ነው ወይ? ቃል የሚለው ኢየሱስ ክርስቶስ ያብ ንግግር ነው ወይ? ስለ ንግግር አይደለም ቃሉ ነው ራሱ ዓለምን የፈጠረበት ቃሉ። ለምሳሌ ቃል ማለት በእኛ በሁለት ይፈጣል፣ ዝሩ ቃልና አካላዊ ቃል ተብሎ ማለት ነው። የአካላዊ ቃል ኢየሱስ ክርስቶስ ነው። ምክንያቱም እግዚአብሔር ሰማይና ምድርን ሲፈጥር ኩን ያለበት ማለት ነው። የሆነው ሳይሆን ሁን ያለበት የሆነው ምንድነው? ሰማይ ነው። ሰማይ ሁን ሲባል ሰማይ ዝሩ ቃሉ ነው። ከቃሉ በቃሉ የተፈጠረ ፍጡር ይባላል። ግን ኢየሱስ ክርስቶስ ግን እንደዛ ማለት አይደለም። የአካላዊ ቃሉ ነው ብዬ ነው የመለስኩለት። ከተሳሳትኩ አርመኝ ጆኤል፣ ቀጥል ቀጥል። ጆኤል አለ ኔትወርክ ያስቸግረዋል እሱ ይ የለም አለ ጆኤል። አሁን ተመልሻለሁ መሰለኝ የሚያስወጥሱ ድረስ አጠቅምም አጎዳም አንተ እኮ ኔትወርክ እኔ ዛሬ መጥቶበታል ምንሆነ እንዱ አላውቅም። ለማንኛውም ግን ክርስቶስ ኢየሱስ ጋር ስንመጣ ክርስቶስ ኢየሱስ እንደው ቃል ነው ሲባል ይህ ንግግር ማለት ንግግር ማለት አይደለም።